እኒህ ናት የሰባት ዓመት ልጃቸውን በድሮን ጥቃት ካጡ በኋላ የሚይዙት የሚለቁት ችግሯቸው የሚናገሩትም አጥተው ልጄን እያሉ ደረታቸውን ይደቃሉ። ከአባትና እናቱ ስም ውጪ የሚያውቀው ነገር የሌለንም። ቦቀቅ ላይ ገደሉ ባለ ድሮኖች ቀብረር ብለው አጋፋሪዎቻቸውም ኮራ ብለው በሚኖሩበት ሀገር እንደ እኒህ ናት ያሉ አያሌ ወላጆች ተቆራምደው ተቀምጠዋል። በሐዘን ተሰብረው፣ በኢኮኖሚም ተሰብረው፣ በኑሮም ተጎሳቁለው ደረታቸውን እየመቱ ልጄን እያሉ ቀጥለዋል። የአማራን አርሶ አደር እልቂትና ጉስቁልና የሚናገርለት የለም። ለገዢዎች ለማጎብደድ ያልሰነፉ እግሮች፣ ለዕለት ጉርስና ለዓመት ልብስ ያሰፈሰፉ ሰዎች ስለዚህ ሕዝብ ብሎ የሚናገር አንደበት ሊኖራቸው አይችልም። ሕዝቡ ግን ይናገራል። እየሞትን ነው ያለኑም ከሞቱት በላይና ከቆሙት በታች ነን ይላል። ቱሪስቶች የሚመላለሱባቸው ከተሞች አሁን አስከሬን የሚለቅሙ አሞራዎች የሚያንዣብቡባቸው ሆነዋል። ነጋዴዎች የሚተራመሱባቸው አካባቢዎች አሁን የመፋለሚያ ምድር ናቸው። ህዝብ ደግሞ ሞትም ድህነትም እየተፈራረቀበት ነው። ላሊበላን ምሳሌ እናድርግ። ይህች ዩኔስኮ መዝግቧት ዓለም የሚያውቃት ከተማ ያቺ ነጮችና እንግዶች ከህዝቧ ጋር መሳ ለመሳ ሆነው የሚኖሩባት የደስታ ምድር ዛሬ የሰቆቃና የስቃይ መናገሻ ሆናለች። ያቺ በቱሪዝምና በቱሪስቶች የምትታወቅ ምድር ዛሬ ቱሪስቱን ማይሄድባትም። አስጎብኙም ጥሏት ሄዷል። የሚጎበኘውም ቅርስ በጦር መሳሪያ እየተደበደበ ነው። እንኳን ጎብኞቹ አስጎብኞቹም ጥለዋት የጠፉት ላሊበላ ትቆዝማለች የድምቀቷ ምክንያት የሆነውን ቱሪዝም ጦርነት ቀምቷታል ቢቢሲ ያነጋገራቸው እስታሉ ቀለሙ የላሊበላ ነዋሪ ናቸው አቶ እስታሉ በዚያች ከተማ ነዋሪ ብቻ ሳይሆኑ የቅዱስ ላሊበላ አስጎብኝ ማህበር ሊቀመንበርም ናቸው 165 የአስጎብኝ ድርጅቶችን ያቀፈው የዚህ ማህበር ኃላፊ የሆኑት እስታሉ የመከራ ጊዜ ላይ ነን ይላሉ ቱሪዝም ቆሟል። ሁሉም ነገር ዝግ ነው ሲሉም ያክላሉ። አስራ አምስት ዓመታትን ለተሻገረ ጊዜ በአስጎብኝነት የሰሩት ደግሞም ሶስት ልጆቻቸውንና ትዳራቸውን በዚሁ በቱሪዝም የሚያስተዳድሩት አቶ ጸጋይ የተባሉት የቅዱስ ላሊበላ ነዋሪ ደግሞ ሁኔታውን ሲገልጹት እንዲህ ይላሉ። ተስፋ አስቆራጭ ነው። የሰው ልጅ ቆሞ ሲሄድ በልቶ የሚያድር ይመስላል። ወጥቼ ስገባ ባለቤት የገንዘብ ስጠኝ ትላለች። ከየት አመጣለሁ? ዝም ብሎ መናቆር ነው። ሞት ይሻላል። ኑሮ መሮኛል። የልጆች ጉዳይ ሆኖብኝ ነው እንጂ በፍጹም መኖር አልፈልግም። አሁን ሞት ይፈለጋል። በማለት ተስፋ አስቆራጩን ሁነት በተሰበሩ ቃላትና በተከፋ አንደበት ይገልጹታል። ሌላ ነዋሪም ይቀጥላሉ። ሌላው ቀርቶ የመንግሥት ሠራተኛው ጾም አዳሪ ነው። የከተማው አስተዳደር ቢጨንቀው በእፎይታ አንዳንድ ምርቶችን እያመጣ በዱቤ እያከፋፈለ ነው ሲሉ በዚያ ከተማ የሚካሄደው ጦርነት በኑሮ ላይ ያሳደረውን ጫና ይናገሩታል። ላሊበላ ያቺ ጥንታዊት ከተማ ኢትዮጵያን ከዓለም ያስተዋወቀች የስልጣኔ ምድር ዛሬ ጦር ሜዳ ነች። ዙሪያዋን የከበባት ጣረ ሞት ነው። አርሶ አደር በረሃብ ይሞታል፣ በጥይትም ይገደላል። ከተሜው የኑሮ ገመዱ ተበጥሶበታል። የበረታ ወደ አዲስ አበባ ወይም ወደ ውጭ አገር ተሰዷል። የቀረው ወረፋ እየጠበቀ ነው፣ ለመሞት፣ ለመሰደድ፣ አለያም ከሞቱት ከፍ ያለ ካሉትም ዝቅ ያለ ሆኖ ለመሰንበት። የአባይ ልጅ ውሃ ጠማዊ ሉተረት በብዛት የሚነገርበት ጎጃ በእርግጥም ተረቱን በግብር እየኖረ ነው። ያ ነጭና ጥቁር ጤፍ አፈራርቆ የሚያርስ ገበሬ፣ ያ ከራሱ አልፎ ለሌሎች የሚተርፍ አርሶ አደር ዛሬ ጤፍም ጠፋ እያለ ነው። በእርግጥም ጎጃም ጤፍ ቸገረው ቢባል የአባይን ልጅ ውሃ ጠማው ተረቱ ቤት መታ ማለት ነው። ባሳለፍነው ጥር የብልጽግናው መንግስት ጅምላ ጭፍጨፋ የፈጸመባት መራዊ ከተማ ውስጥ የሚኖሩ አንድ አርሶ አደር ወራሄ ደሞዜ ሶስት ሺህ ብር ነው ይሉና የጤፍ ዋጋ ከእጥፍ በላይ ጨመረ። ልጆቼ ስድስት ናቸው። የሸቀጥ ዋጋ ኑሮ ተጠቅሟል ኑሮም የማይገፋ ሆነ ይላሉ። የጦርነት ቀውስ ያተራመሰው ክልል የኑሮ መወደድ ታክሎበት ያንን ህዝብ የመከራ ዘመን ውስጥ እንዲገባ አድርጎታል። መንግስት ነኝ ብሎ የተቀመጠው አገዛዝ ፖለቲካዊ ችግሩን ለመፍታት ባለመፍቀዱ፣ ሻመት ዋጋለሁም ብሎ በመወሰኑ ይህንን አገዛዝ ለስልጣን ያበቃ ልሂቅና እሱን ያጀበ አድርባይ እንዲሁም ታጣቂ ኃይሎች ተዳምረው የዚያን ደግና አገር ወዳድ ህዝብ ልኬት ለሌለው ቀውስ ዳርገውታል። ሊያመጡ ሄደው ጨረቃ ትወጣለን ብለው ሲጠብቁ ከመሀል ተረሸ። ከአስራ አምስት ግርጌ እንጂ ከአስራ አምስት በላይ አይሆንም። ከዛሬ በኋላ ሁላችንም እኛ ከደገ ዛሬ መንግስት አለ ቀን ይወጣል ብለን እየተሽሞጠሞጥ ነው እንጂ ኑሮም የለ። ሁላችንም የማለቅ ለምንድን ነው? አንድና ሁለት እየተባለ ጭፍጨፋ፣ ጀምላ ጭፍጨፋ። ያ ከዚህ በላይ ምንም የለን ብለን ነው እኛ። ግራ ገብቶት የተቀመጠ ህዝብ ነው። መህጃው ግራው ገብቶታል፣ ግራው ገብቶታል። ጦርነት እኮ ወትሮም አለ ድንበር ላይ ነበረ ተጥላት ጋር ነበረ ዛሬ ተማንና ተማን ጋር ነው። አባቶች ኅዳር 25 2017፣ ማለዳ በሰሜን ሸዋ ዞን ሸዋሮቢት ከተማ ቀልጥ ያለ ውጊያ ተከፈተ። ከተማዋ በከባድ መሳሪያ ተደበደበች። ኗሪዎች እንዲህ ያለ ከባድ መሳሪያ ጥቃት ሲሰሙ ዘለው የሚገቡት አልጋ ስር ነው። በሸዋሮቢት አልጋስር አልጋ ስር እንደ ምሽግ የሚያገለግል ነው። የከባድ መሳሪያ ተኩስ በተሰማ ቁጥር አልጋ ስርም ሆነ በቤት ውስጥ በተገኘ ምንም አይነት ስርቻ ስር መደበቅ የዚያ ከተማ ሕዝብ ዘወትራዊ ተግባር ከሆነ ከራርሟል። ቢቢሲ አቶ ደመቀ ሲል ስማቸውን በቀየረው አባዋራ ቤትም በዚያች ኅዳር 25 ማለዳ ይሄው ሆነ። ቅንቦ ከሚባለው ተራራማ ስፍራ ላይ እየተተኮሰ ያለው ከባድ መሳሪያ በመቋታማዋ ሸዋሮቢት ከተማ ላይ እየዘነበ ነው። እናም በእናቶ ደመቀ ቤት ያለው ሰው ሁሉ ወደ አልጋ ስር ሊደበቅ ተጣደፈ። በቤቱ ውስጥ ያለችው አራስም የአራት ወር ጨቅላ ሕፃን ልጇን ይዛ ወደ ምሽጉ ገባች። እንዳም ሆኖ አላመለጡም። የከባድ መሳሪያው ጥይት በቀጥታ በእናቶ ደመቀ ቤት ላይ አረፈ። አቶ ደመቀ ነገሩን ሲያስታውሱት እንዲህ ይላሉ። አካባቢው ድብልቅልቅ አለ። ከባድ መሳሪያው በጣሪያው ገባ። የቤቱን እንጨት ጥሶ በቀጥታ ወረደ። መሳሪያው መሬት ላይ ሲያርፍ ቤቱ ጭስ በጭስ ሆነ። መተያየት አልቻልንም። እሪ ሲሉ ያለቁነ የመሰለኝ ይላሉ። በእርግጥም ስጋታቸው ልክ ነበር። ወደ ቤቱ ዘልቆ ከገባው መሳሪያ ብርጭቆ የሚያለው ስባሪ በቀጥታ ያችን የአራት ወር ህፃን ጭንቅላት አግኝቶታል። ህፃኗ ወዳውኑ የሳት ወራት ሆና ሕይወቱ አለፈ። ህፃኗን አቅፎ የነበረው የእናት ክንድ ክፉኛ ተመታ። ነሐሴ 27 2016 የተወለደችው ያችን ቦቀቅላ እንኳን የፋኖና የብልጽግናን ፖለቲካ ወላጆቿ ሙሉ አለም ሲሉ ያወጡላትን ስሟንም አታውቀውም። ከዚያ በኋላ እናት አእምሯዊ ደህንነቷ ልክ አልሆነም። ማውራትም መነጋገርም ተወች። ከዚያም አንድ ማለዳ ተነስታ ለየትኛውም የቤተሰብ አባል ሳትናገር ጠፋች። ቢቢሲ አረብ አገር ተሰደደ ይችላል። በዚያ ክልል ፋኖም መንግስትም ይገድላሉ። ሟቹ ግን በግራም በቀኝም የአማራ ህዝብ ነው። ባሳለፍነው ህዳር 26 2017 በደጋዳሞት ፈረስ ቤት ከተማ ሰላሳ የመንግስት ሰራተኞች ለመንግስት መረጃ ሰጥታችኋል፣ ድጋፍም አድርጋችኋል ተብለው በፋኖ ታጣቂዎች መገደላቸውን ዓለም አቀፍ መገናኛ ብዙሀን መዘገባቸው አይዘነጋም። ይህንን ማድረጋቸውን ያላስተባበሉት የፋኖ ታጣቂዎችም በቃል አቀባያቸው በኩል በየወረዳው በየዞኑ ያሉ ካድሮች በቀጥታ ከመከላከያ ጋር ተጠርንፈው እኩል ተዋጊ ናቸው። ከእኛ ጋር ፊት ለፊት ነው የገጠሙት። እነሱ እኛን ሲያገኙ እርምጃ እንደሚወስዱ ሁሉ እኛም እነሱን ስናገኝ እርምጃ እንወስዳለን ብለዋል። የገደለው ባልሽ የሞተው ወንድምሽሉት ተረት የደረሰበት የአማራ ህዝብ ሀዘኑ በዚህ ልክ ቅጥያጣ ሆኗል። የአንድ ሰውዬ ልጅ ሁለት ልጅ መከላከያ ልጅ አለው ሶስት ልጅ ማኑ ልጅ አለው። ያ ሰውዬ ግን አያዝም መውለዱ ብቻ እንጂ አዝመቅ የማልጅ የኛ የሞተም የኛ የገደለም የኛ እያንዳንዱ በቤተሰቡ አምስት፣ ስድስት፣ ሰባት፣ ስምንት ልጅ አስተምሮ አስተምሮ በመንግሥት ሥራ ያለው በእርሻ እርሻ ጠበበበት፣ የአማራ እርሶ አደር ማሳው ጦር ሜዳ ልጆቹ ተዋጊ እሱ ሟች የሆነበት ትራጀዲ ቀጥሎ የክልሉን የጤና መሰረተ ልማትም አውድሟል። በዚያ ክልል ፋኖን ደብቃችኋል ለፋኖ ምግብ አብልታችኋል ተብሎ ብቻ ሰው አይገደልም። በፋኖ ጥቃት የደረሰበት መከላከያ በበቀል ተነሳስቶ ገድሎም አይቆምም። የመንግስት ሰራዊት ከፋኖ ታጣቂዎች ጋር ሲዋጋ ወይም በፋኖ ሲወጋ ብቻ ሳይሆን እርስ በርሱ በተዋጋ ጊዜም ህዝቡን ይገድላል። የአሜሪካዊ ዜና ወኪል አሶሲየትድ ፕሬስ የዘገበውን እዚህ ጋር እማኝና አድርገው ባሳለፍነው መጋቢት ያውለት ብራቃት በተባለች ከተማ የመንግስት ወታደራዊ ኃይል የሆኑት መከላከያና አድማ ብተና እርስ በርስ ተታኮሱ። በአንድ አድማ ብተና አባልና በአንድ የመከላከያ ጓዱ መካከል የተጀመረ አለመግባባት ወደ ቡድናዊ ውጊያ አደገ። አድማ ብተናዎቹ መከላከያዎቹን አጠቁ። በዚህ ጊዜ መከላከያው በብራቃት ከተማ ላይ ያገኛቸውን እናቶችና ሕጻናት በበቀል በመደዳ ጨፈጨፈ። አንድ የአይን ማኝ ብቻ 28 አስክሬን ቆጥሯል ይላል ዘገባው። ክልሉ በ28 ዓመታት ውስጥ የተገነቡ 100 ሆስፒታሎች፣ 923 የጤና ጣቢያዎችና 3700 የሚሻገሩ የጤና ኬላዎች ሰዎች ነበሩት። በእነዚህ የጤና ተቋማት የሚታከሙና ድጋፍ የሚያገኙ ሰዎችን ከአንዱ ወደ ሌላው የሚያመላልሱ 882 አምቡላንሶችም ነበሩ። ክልሉ የጤና ኤክስቴንሽን ባለሙያዎችን በብዛት ካሰማሩ የአገሪቱ ክልሎችም ቀዳሚው ነበር። አሁን ከእነዚህ የጤና ተቋማት ውስጥ 969 ወድመዋል፣ ተዘርፈዋል አሊያም ሌላ ጉዳት ደርሶባቸዋል። ከአንድ ሺህ የሚልቁ የጤና ባለሙያዎችም ስራቸውን ለቀው ተሰደዋል አልያም ተገድለዋል። ይህንን ያለው የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ነው። መንግስት የሚተኩሰው ድሮን ዋና ኢላማዎቹ የጤና ተቋማት ናቸው። ፋኖን ታክማላችሁ የተባሉ ሐኪሞችን አውጥተው የሚረሽኑት የብልጽግና ሰዎች ድሮን ተኩሰው ደግሞ ሆስፒታልና ጤና ጣቢያ ያወድማሉ። አምቡላንሶችን ወይ መከላከያ ወታደር እያመላለሰባቸው ነው፣ አለያም ወድመዋል። በሰሜን ጎጃም ዞን አንድ ጤና ጣቢያ ላይ የሚሰሩትን ባለሙያ ዋቢ ያደረገው ቢቢሲ ከዚህ ቀደም ወረዳው ስድስት አምቡላንሶች የነበሩት ሲሆን አሁን ያለው አንድ ብቻ ነው ብሏል። የቀድሞው የክልሉ ርዕሰ መስተዳድር ገዱ አንዳርጋቸው ደግሞ በወሊድ ምክንያት የሚሞቱ ህጻናትና እናቶችን ህይወት የመታደግ ፖሊሲ ተግባራዊ ይሆን ዘንድ አንድ ወረዳ ከአምስት እስከ ስድስት አምቡላንሶች እንዲኖሩት መደረጉን አስታውሰው አሁን አብዛኞቹን የሚገለገልባቸው መከላከያ ነው ይላሉ። መድኃኒትና የህክምና አቅርቦት እንዳይደርስ በማድረግም ታካሚዎች እንዲሞቱ ማድረግ የአማራን ህዝብ ለማጎሳቆል የተቀየሰ ስልት ሆኗል። የክልሉን ሆስፒታሎች በድሮን ቦምብ ያጋየው፣ ሐኪሞችን የረሸነው፣ አምቡላንሶችን ያወደመውና መድኃኒቶችንም የከለከለው የብልጽግናው መንግስት የስድስት ወር ሪፖርት ለክልሉ ምክር ቤት ሲያቀርብ በአንድ መንፈቅ አንድ መቶ አርባ ስምንት እናቶች በወሊድ ምክንያት ሞተዋል ብሏል። አስተያየታቸውን ያጋሩ አንድ የህክምና ባለሙያ እንኳን ታማሚ፣ እኛ ሐኪሞችም ወደ ጤና ጣቢያ መሄድ አንችልም ይላሉ። ሌሊት አሁን ሰው ቢታምር ወደ ህክምና መድረስ አይችልም። ኮማንድ ፖስት አለ። ተሽከርካሪ የፈልገ ሰዓት አይንቀሳቀስም ወይ በእግርህ ነው መራጃ ጥቅም አሁን ባጃጅም አይቻልም፣ እና በጣም ትልቅ ተጽዕኖ ነው ያለው። ግጭትም ሲኖር ያው ይቆስል አካል ይመጣል የተለያየ ከሁለቱም አካል መኖር በከበደበትና ሞትን በሚያስመኝበት አማራ ክልል የምርትም ሆነ የሸቀጥ የሰውም ሆነ የእንስሳት እንቅስቃሴ ተገድቧል። አንድ ሸቀጥ ከአዲስ አበባ ወደ ባህር ዳር ወይም ጎንደር የሚደርስ ከሆነ በየቦታው የመንግስት ሚሊሻዎችም ሆኑ ታጣቂዎች በሚጥሏቸው ቀረጦች ምክንያት ነጋዴው ዋጋ እየጨመረን ይላል አንድ ቢቢሲ ስማቸውን የደበቀላቸው አስተያየት ሰጪ። ሞትን መናፈቅ በበረከተበት፣ መሞት ምርጫ በሆነበት በአማራ ክልል የመንግስት ሰራተኞች በተለይም የፋኖ ታጣቂዎች በተቆጣጠሩ አካባቢዎች ደሞዝ አይከፈላችሁም። መምህራን በሁለት ተፋላሚ ኃይሎች ሽኩቻ መሃል መውደቃቸውን በመጥቀስም በደሞዝ መቆራረጥ ምክንያት የቤት እቃዎቻቸውን ሳይቀር እየሸጡ ናቸው። እነዚሁ መምህራን ካልሰራችሁ ደሞዝ አንከፍላችሁም የሚል መንግስት ባንድ በኩል ካስተማራችሁ እንገድላችኋለን በሚሉ ታጣቂዎች ደግሞ በሌላ ወገን እየተቆሉና እየተቀሉ ናቸው። በዚህ የሕማማት ሰሞን ምዕመናን ድሮኖችና ከባድ መሳሪያዎችን ሸሽተው ወደ ቤተ ክርስቲያናት አይሄዱም። በክልሉ ውስጥ ጥቂት ጥሪት ነበረው ህዝብ በተለይም ወደ አዲስ አበባ ተሰዷል። አንድ የመራዊ ኗሪ ስደቱ ሀብታሞች ወደ ከተማ ድሃዎች ወደ ገጠር ነው ይላሉ። አንድ ባሕር ዳር ከተማ ነጋዴ ደግሞ እንደ በፊቱ እንደተፈለገው ዕቃ ማስመጣት የለም። ምርት አንድ ወር ወይም ሁለት ወር ሊቆይ ይችላል። መንገድ ላይም ሊቆም ይችላል፣ ሊታገትም ይችላል። ይህንን ታሳቢ አድርገን ነው የምንሸጠው፣ ሲሉ ይናገራሉ። ሌሎች አስተያየቶችም ይህንኑ የሚመስሉ ናቸው። መንግስትም ፋኖም በየቦታው ላቆሟቸው ኬላዎች ክፍያዎችን እየፈጸሙ ከተሞች ውስጥ የሚደርሱት ነጋዴዎች እነዚያን ወጪዎቻቸውን የሚያቻችሉት በሸቀጦች ዋጋ ላይ በመጨመር ነው። የጦርነትቱ ሁኔታ ሰላሙ ስላለ የመዘረፉም መንገድ የመዘጋጋት ሁኔታ ስላለ ነጋዴው እንደፈለገ ማለፍ አይችልም። ቀረጣ፣ ለመንገድ ላይ የሚከፈል ብር አለ፣ የግብር የኪስ አለ። ያን ያንን አልፎ ነው በቃ ነጋዴው በጣም ወጪ አብዝቶ ስለሚሄድ ያንን አስቦ ለህዝቡ ያደርሳል። ያ ሲሆንበት ህዝቡ ተጠቃሚ እየሆነ አደለም። አሁን አንዳንድ ሰዎች ራሱ እኛ አካባቢ ስራ እየተዉ እየለቀቁ እየወጡ ነው። የቤት ክራይ ብቻ መፈል ብቻ ሆነብን እና ግብሩም የቤት ክራዩም ሲሆን እጅግ በርካታ ሰው ከስራው ውጭ ሁኖ ነው። ከአንድ አመት በፊት አማራን ሁሉ በተያዘበት ለማሰርና ለመግደል የሚያስችል የአስቸኳይ ጊዜ አዋጅ መውጣቱ አይዘነካም። ይህ የአስቸኳይ ጊዜ አዋጅ እንድነሳ ቢደረግም ክልሉ ግን ይፋዊ ባልሆነ ኮማንድ ፖስት እየተመራ ነው። የኮማንድ ፖስት በአማራ ክልል ውስጥ ብቻ ሳይሆን አማሮችን ወደ ኦሮሚያና አፋር ክልልም እየወሰደ ያስራል አስራል ይረሽናል ቢቢሲ 6000 አማሮች ከባለፈው መስከረም 19 ጀምሮ በአራት ማቆያ ጣቢያዎች ያለ ፍርድ በዚሁ ኮማንድ ፖስት መታጎራቸውን ጽፏል ከእነዚህ ማቆያ ጣቢያዎች በአንዱ የታሰሩት የወሎ ዩኒቨርሲቲ መምህሩ ዶክተር አያሌው ታለማ ከሌሎች አስራ ሦስት የዩኒቨርሲቲ ፕሮፌሰሮች ጋር ጮሬሳ በተባለ ወታደራዊ ካምፕ ለአምስት ወራት ያለ ፍርድ መታሰራቸውን ይናገራሉ። ያን ማኝነታቸውን ሲያክሉም በአንድ አዳራሽ መቶ የሚሆኑ ሰዎችን በሚይዝበት ካምፕ ከታዳጊዎች ጀምሮ እስከ ሽማግሌዎች ከእናቶች ጀምሮ እስከ አካል ጉዳተኞች በጠቅላላ ከአንድ ሺህ በላይ በአንድ ካምፕ ውስጥ ታስረዋል። እስረኞቹ አርሶ አደሮች፣ ነጋዴዎች፣ ሐኪሞች፣ መምህራን፣ ካህናት፣ ዳኞች፣ የባንክ ሰራተኞች እንዲሁም የመንግስት አመራሮችና ፖሊሶች ናቸው ካሉ በኋላ ሁሉም ማህበረሰብ ነው የታሰረው ይላሉ። በእርግጥም አማራ ሁሉ ታስሯል፣ ከአገዛዙ የጥቅም ባሪያዎች በቀር ከበለጠ ሞላ በቀር ከመላኩ አለበል በቀር ከታዬ አጽቀሥላሴ በቀር ከዝናሽ ታያቸው በቀር ከዳንኤል ክብረት በቀር እናም ከመሰሎቻቸው በቀር ሁሉም ማህበረሰብ እስረኛ ወይም ስደተኛ አሊያም እጩ ሟች ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።